አላሁ አክበር ብሏል። ስግድ አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናቸው? ከእኔ ጋር አልሓምዱሊላሂ ረቢል ዓለሚን። ዛሬ እንግዲህ በሳቅ እንደምታዩ ሆዴ ቁስል ብሏል ማለት ነው። ልጆች ወላሂ ትላልቅ የሚያደርገውን አይተው ነው የሚከተሉት የሚባለው። ወላሂ ሱብሃና ለምንም አትቀርም፣ ልቅም አድርገው ነው የሚይዙት። ደግሞ ያው ወንድ ልጅ ወንድ የሚያደርገውን ነገር ምናምን ነው የሚከተለው፣ እና አባት የሚያደርገውን ነገር በሙሉ ተከትሎ ያደርጋል። በቃ ከዛ ደግሞ ሴቶች ደግሞ ያው የሴቶችን ነው የሚከተሉት አሁን ጥምጣም ምናምን ለብሰው ነው አባቴ አንዳንድ ጊዜ የሚሰግደው ምናምንና፣ በቃ ቀስ ያደረገውን ካላደረኩ ብሎ ጥምጣሙን አድርጊልኝ ቅጭላት ላይ ልሰግድ ነው አዛም ብሎ አለ አክበር። አብድራህማን አላህ አክበር ሊል ነው ይላል። እና እንደዛ ጠመጠምኩለት። ግን እየወረደ እያስቸገረው ነበረ። የመጀመሪያ ጊዜ እንትን ጥምጣሙን እያደረገ ነው አድርጊልኝ ብሎ እያለው እንጂ ኮፍያ ነው በቃ ኮፍያ አባቴ ለብሶ ከውጭ ሲመጣ ካየው ራሱ የኔን አንጣ ነው የሚለው። በቃ በጣም ነው የሚወደው ኮፍያ። እና ዛሬ ደግሞ ጥምጣሙን ካላመጣሽ ብሎ ነበር ያለበትን ኮፍያውን ደብቄበታለሁ፣ አላየውም። እያቆሸሸ በጥብጦኝ ማለት ነው እንጂ በቃ ለጨዋታም ሲሄድ ለምንም ሲሄድ በቃ ኮፍያውን አንጭ ነው የሚለው። አሁን ይሄን ጥብጣሙ እንደምታዩት እየወረደ ሲያስቸግረው አልፈልግም ማለት ይሄን አይደለም ምናምን አልፈልግም ብሎ ኮፍ እያ ፍለጋ ሊገባ ማለት ነው። በጣም ነው የሚገርሙት ወላሂ። በቃ ያደረጋችሁትን ነገር ነው፣ ግን ኸይረ ነገር ከሆነ በጣም አሪፍ ነው ለልጆች ማስተማር። በቃ ጥሩ ነገር እያዩ ማደግ አለባቸው የሚባለው ለዚህ ነው ወላሂ። በጣም ጥሩ ነገር እያዩ ማደግ አለባቸው ልጆች። አሁን በዚሁ ከቀጠሉ እንደዚህ ቤተሰብ ሲሰግድ እያዩ፣ ሲቀራ እያዩ በዛው ይለምድባቸውና እንትን ይላሉና የሚሰግድ ቤተሰብ ጋር ምናምን ልጆች ማደግ አለባቸው። በቃ ያንን ነው የሚይዙት። እንደምታዩት አልፈልግም ብሎ ኮፍያ ፍለጋ እንትን ለእንትን እየሄደ ነበረ፣ መሳቢያውን ሁሉ እየከፈተ ነበረ። እስከ መጨረሻ የራሱን ኮፍያ እያገኘና ሙስባህ አባቴ የሚቆጥርበትንም እሱንም አመጣ፣ እጁ ላይ ጠመጠመ። ከዛ አሁን አሪፍ ኢባዳ ማለት ነው እየሰራ ነው። አሪፍ አቢድ ሆኗል እላችኋለሁ። በቃ ልክ የሚሰሩትን ነው የሚያየው። ሱብሃን አላህ። ሀታ መነጸር ራሱ አባቴ ቁርአን ሲቀራ መነጸር የሚያደርገውን ራሱ አንስቶ ነው እንትን የሚለው። አሳያችኋለሁ አሁን ቪዲዮውን እስከ መጨረሻ አካባቢ ማለት ነው እንዴት እንደሚያደርግ እና በዚሁ አጋጣሚ ልነግራችሁ ፈልገው ነገር ምንድን ነው? ልጆች ከኛ ጥሩ ነገር እያዩ ማደግ አለባቸው። አሁን ብዙ ጊዜ አረብ አገር ሆነን ምናምን ወደ ኢትዮጵያ እንልካቸዋል ልጆቻችን፣ ልጆቻችንና ምን አይነት ቤተሰብ ጋ ነው የሚያድጉት? በተለይ ወደ ገጠር አካባቢ ከሆነ እንደዚህ በቃ ሶላት ሳይሰግዱ ሽርክ እየተሰራ ምናምን የሚያዩ ያንን እያዩ ከሆነ የሚያድጉት መጨረሻውንም እነሱ የተበላሸ እንትን ነው የሚይዙት ማለት ነው። ያልሆነ አመለካከት ብዙ ብዙ ነገር እና ውድህቶቼ ማለት ነው ልጆቻችሁን ከቻላችሁ ራሳችሁ ማሳደግ አለባችሁ። በቃ በቤተሰቦቼ ጥሩ የተውሂድ ቤተሰቦች ናቸው፣ ከእንደዚህ አይነት ነገር የተቆጠቡ ናቸው። ልጅን በስርዓት ያሳድጉልኛል ብላችሁ ካላሰባችሁ በስተቀር ወላሂ ልጆቻችሁን ወልዳችሁ ሌላ በቃ ጃሂል ከሆኑ ቤተሰቦች ጋር ምናምን ልካቸኋቸው እነሱም ራሱ እነሱን ቤተሰቦቻችን መቀየር አቅቶን ከዛ ልጆቻችንም ደግሞ ያንን ነገር ይዘው እንዲያድጉ ማድረግ የለብንም። እኔ ወደ ስደት ልሄድ መልሼ ምናምን ብዬ ሳወራ አንዲት እህቴ እንደዚህ አለችኝ፣ ቤተሰቦቻችን የሁላችንም ጃሂል ናቸው፣ እንደው ትንሽ ወደ ከተማ ካልሆነ በስተቀር እና እኔ ወልጄ ለቤተሰቦቼ ልጄን አሳድጉልኝ ብዬ መስጠት እነሱ ይባስ ካሉበት ችግር ውስጥ ያሉበት ፈሳድ ውስጥ መልሶ እንደገና አዲስ ልጅ ወልዶ እዛ ችግር ውስጥ እንዲገባ ና ጭራሽ ጥፋት እንዲጠፋ ነው የሚደረገው። እና ወእኔ ወልጄ ለቤተሰብ ገጠር ልጄ ይደግልኝ ብዬ አልክም ምናምን አለች። ና እስካሁን ድረስ አላገባሁም እያለች ነበረ። በዚህ ፍርሃት ማለት ነው። እና በእርግጥ ዴዲን እውቀት ያላቸው የብዙ እህቶች ፍርሃት ይሄ ነው። ልጅ መውለድ እየፈለጉ ግን ጊዜያቸው ይሄዳል። ልጃቸውን ወልደው ለቤተሰብ ሰጥተው፣ ያው መጥፎ አስተዳደግ እንዳያድግ በማለት ማለት ነው። እና አሁን እኛ ቤተሰቦቻችን ብዙ የገጠር ልጆች ቤተሰቦቻችን መመለስ አቃተን። የቀብር አምልኮ እንደዚህ ዶሮ ለጅን እየታረደ ከዛፍ ስር ሂዶ እየታረደ ምናምን ይሄን ይሄንን ማስቆም አቅቶናል። እና እነሱን ማዳን አቅቶን ደግሞ ልጆቻችንን እዛ አስገብተን ደግሞ ልጆቻችንን በዛው መንገድ ያድጉብናል፣ ያንን ነው የሚይዙት ምናምን እያሉ ብዙ እህቶች ከመውለድ እስካሁን ድረስ የተቆጠቡበት አጋጣሚ አለ። እና በጣም ከበድ ይላል። ትንሽ እንደምታዩት በቃ ተሳግዶ ጨረሰ። እዚህ ነው የሚደረገው፣ መስገጃው እና አጠፍኩ ብሎ ነው አሁን ጠቅለል አድርጎ ተወስዶ ከመስገጃ ማስቀመጫው አደረገ ማለት ነው። አሁን ምን ያደርጋል እንግዲህ እዚያ ውስጥ ገብቶ እንትን የሚለው የሚጎረጉረው እዚህ ነው፣ እንትን ቁርአን የሚቀመጠው እና አባቴ ቁርአን የሚያስቀምጠው የተለያዩ የዲን መጽሐፎች አሉት እዚህ ውስጥ ነው እና ሁሌም በቅር ተሰግዶ ካለቀ በኋላ መስገጃ ተጣጥፎ ይነሳል፣ ቦታው ይደረጋል። ከዛ ቁርአንተ ይቀራል። በሱ በቃ ያየው ነገር ያንን እስከሆነ ድረስ አንዳንድ ጊዜ ልጆች ማለት ነው አላዩም ትላላችሁ እንጂ በቃ ያላዩ ይመስላችሁና እነሱ ግን በጣም ነው ለቅመው የሚይዙት። ወላሂ በጣም ነው ቅንጭላታቸው። የልጆች ቅንጭላት በጣም ፈጣን ነው እና ቶሎ ነው የሚይዙት። ወዲያው ያዩትን ነገር ኮፒ ያደርጋሉ እና ለዚህ የልጅ አስተዳደግ ከምንም በላይ ከምንም በላይ በኢስላም ታንጸው እንዲያድጉ ልጆችን በደንብ ለማሳደግ ከወዲሁ አይደለም እኛ ወልደ ናቸው ሳይሆን ገና ሳና ረግዝ ራሱ ልጆቻችን በምን አይነት ማሳደግ እንዳለብን ከመጀመሪያው ማሰብና መዘጋጀት አለብን። ለዛ ማለት ነው። እና ቁርአን አልቀራን ከሆነ ግዴታ ቁርአን መቅራት አለብን። በቀነ ገጧት ልጄን ቁራን ቤት አስገባዋለሁኝ እስኪ መቶ ይቺ ፊደል ማናት ብሎ ቢጠይቀኝ መመለስ እንዲችል መሆን አለበት። እና መጀመሪያ ራሳችን ተምረ ልጆቻችን ደግሞ እንዲስተካከሉ ማስተማር ይጠበቅብናል። ከኛ ነው አይተው የሚማሩት እላችኋለሁ። ውዱች በዚሁ አጋጣሚ እንደምታዩት በቃ እንደ ነገር ኳችሁ አባቴ ቁርአን ሲቀራ መነጸር ያደርጋል። ያው ትንሽ እንትን ስለሚለው ማለት ነው ይሄ ሳይሆን በትልቁ በጣም ትልቅ ነው። ቁርአን ውስጥ እንትን የሚለው አባቴ የሚቀራበት ግን እሱን አንስቶ ለማምጣት ስለሚከብደው ለመሸከም ያንን አያነሳም። ከዛ ቀለ ዝቅ ያለውን መጽሐፍ ወይም ደግሞ የእንትን ቁርአን አነስ ያለውን ይዞ ይመጣና መነጸሪቱ ግን አትቀርም። በቃ አብሮ ነው ይዟት የሚመጣው። አብሮ ይዟት ይመጣል። ከዛ መነጸሩን ይለብሳል። ከዛ ቁርአን መቅራት ይጀምራል። ወላይ ሲየቀራ ብታዩት ራሱ የሆነ አፉ ዋላ አደለ የሆነ ምናምን ነገር ይላል። ያ ነገር አሁን እሱ መቅራት ቢያቅተው ራሱ በአፉ እያነበነበ ነው። በቃ እንደሚ የሆነ ነገር እንደሚባልና እንደሚቀራ ገብቶታል ማለት ነው። አየችሁት? በቃ እንደዚህ እያደረገ ነው። እንትን የሚሉት አባቴ ያልታየው ሲል በቃ እንደዚህ ድፍት ይላል፣ እዛ ያቀረቅራል አንዳንድ ጊዜ እና በቃ ልክ እሱ እንደሚያደርገው ወላ ስፋን ለኮፒ ኮፒ ነው በቃ የሚያደርገው። የሚገርማችሁ ነገር እኔ ስሰግድ ራሱ ከጎኔ ይቆምና ይሰግዳል። ከዛ የሆነ እየሰገድኩኝ በመሃል አፍንጫዬን እንደዚህ ወይ አካባቢ ወይ እንትኔን የለበስኩትን ሸርሸፉ ምናም እንደዚህ ማስተካከል ከሆነ ማለት ነው ቀጥ ብሎ እያየኝ እሱም አፍንጫውን ይነካል። አፍንጫዬን ከነካሁኝ ማለት ነው የሆነ በቃ እንትኔን ሸርሸፌ ምናም እንደዚህ ክሪሙን ካዘጋጀውም እንደዛ ያደርጋል እሱ ማለት ነው። በቃ ይሄ ነገ ወደ ራሱ ምናምን ፊቱን አካባቢ ምናምን ይነካል። የሆነ አንድ ሰው ወራት ውስጥ እያላችሁ አንዳንድ ጊዜ እንደዛ ታደርጋላችሁ አይደል? እሱ በቃ የእጃችሁን ሀረካት የምታደርጉትን ነገር ወላሂ ልጆች በጣም ነው የሚገርሙት። ሱብሃነላህ። እና የምታደርጓትን ነገር ልቅም አድርገው ትንሹ ሲሆን ትልቅ ሲሆን ልቅም አድርገው ነው የሚያደርጉት። እና እየሰገደ እያለ ስታጎነብሱ ያጎነብሳል። ቃት ስትሉ ግን የምታደርጉትን ምን ፊታችሁ ራሱ የሚያደርገውን የፊታችሁን መቀያይ ስር ራሱ እነሱ ያደርጉታል። ያን ነገር የምትሉትን ነገር ደግሞ ምንቀራውን ነገር አሁን እነሱ ባይገባቸው ራሱ የሆነ ባፋቸው እንደምታዩ በዛ እንደዛ ያነበንባል ማለት ነው። እና አላህ እንግዲህ ሷሊህ ልጆችን ይስጠን። የኔንም እንግዲህ አላህ ሷሊሆች ያደርግልኝ እናንተንም አላህ ሷሊ የሆኑ ልጆችን እናንተንም፣ ዲኑንም፣ አገርም የሚጠቅሙ አላህ ያድርጋቸው እላችኋለሁ። እኔ የዛሬ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ፣ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።